ጤና ይስጥልን የአሻም ተከታታዮች፣ የዛሬ ዕለት ሐሙስ መስከረም 22 ቀን 2017 ዓ.ም ተምረት የአሻም ሰባት ዜናዎች ተጀምረዋል። እኔ ናትናኤል በላይነህ የዕለቱ ተረኛ ሳላፊ ነኝ። በቅድሚያም ምርዕሰ ጉዳዮችን እንጠቁማችሁ። በግንባታ መወጣጫ መደርመስ አደጋ በደረሰው ጉዳት መንግሥት ሀዘኑን ገለጸ። የቴክኒክና ሙያ ተቋማትን እንደየአካባቢው ጸጋ መልሶ ማደረጀት መቻሉ ተጨባጭ ውጤት እያመጣ ነው ተባለ። የዲጂታል መሰረተ ልማትን ተደራሽ በማድረግ የዜጎችን የአገልግሎትና የልማት ጥያቄን በላቀ ፍጥነት የመመለስ ተግባር ተጠናክሮ እንደሚቀጥል ተገለጸ። በግንባታ መወጣጫ መደር መሳደጋ በደረሰው ጉዳት መንግስት ሐዘኑን ገለጸ። በአማራ ክልል ሰሜን ሸዋ ዞን አረርቲ ከተማ አስተዳደር በአረርቲ ማርያም ቤተ ክርስቲያን በግንባታ መወጣጫ መደር መሳደጋ የሰዎች ህይወት አልፏል። የመንግስት ኮሚኒኬሽን አገልግሎት በአደጋው ህይወታቸውን ያጡ ከባድና ቀላል የአካል ጉዳት የደረሰባቸው በርካታ ሰዎች መኖራቸውን ጠቅሶ በደረሰው ጉዳት ማዘኑን ገልጿል። አገልግሎቱ ባስተላለፈው የሐዘን መግለጫ መልእክት ለተጎጂ ቤተሰቦች መጽናናትን እንዲሁም በህክምና ላይ ለሚገኙ በፍጥነት ማገገምን ተመኝቷል። ኢትዮጵያ በሁለንተና የግንባታ ላይ መሆኗን ጠቅሶ ከትላልቅ ግድቦች ጨምሮ እስከ አነስተኛ የግለሰብ ቤት አጥር ድረስ ያሉ ግንባታዎች ሲሰሩ ደህንነትን ቅድሚያ መስጠት አስፈላጊ መሆኑን ነው አገልግሎቱ ያስገነዘበው። በግንባታ ቦታዎች ላይ የሚደርሱ ጉዳቶችንም የስራ ላይ ደህንነት መሪዎችን እንዲጠብቁ ማድረግ እንደሚገባም አስገንዝቧል። የቴክኒክና ሙያ ተቋማትን እንደየአካባቢው ጸጋ መልሶ ማደራጀት መቻሉ ተጨባጭ ውጤት እያመጣ ነው ተባለ። የቴክኒክና ሙያ ተቋማትን እንደየአካባቢው ጸጋ መልሶ ማደራጀት መቻሉ ተጨባጭ ውጤት እያመጣ መሆኑን የስራና ክህሎት ሚኒስትር ዴኤታ ተሻለ በሬቻ ገልጿል። የስራና ክህሎት ሚኒስትር ከአጋር አካላት ጋር በመሆን ግንባታው በመጠናቀቅ ላይ የሚገኘውን የሐዋሳ ፖሊቴክኒክ ኮሌጅ የማምረቻ ኢንዱስትሪ የስራ እንቅስቃሴ ጎብኝቷል። በዚህ መርሃ ግብር ላይ የተገኙት የስራና ክሎት ሚኒስትር ዴኤታ ተሻለ በሬቻ በመላ ሀገሪቱ የሚገኙ የቴክኒክና ሙያ ተቋማትን ይበልጥ ውጤታማ ለማድረግ ባለፉት ሶስት ዓመታት የመልሶ ማደራጀት ስራ መስራቱን ገልጿል። በመሆኑም ተቋማቱን እንደየአካባቢው ጸጋ መልሶ ማደራጀት በመቻሉ ተጨባጭ ውጤት እየመጣ መሆኑን አንስተው የቴክኒክና ሙያ ተቋማት ሰልጣኞች ይገጥማቸው የነበረውን የተግባር ስልጠና ችግር መፍታት ተችሏል ብለዋል። በዓለም ባንክ ብድርና ድጋፍን በመላ አገሪቱ ሰባት ሞዴል የሆኑ የማስተባበሪያ ፋብሪካ ግንባታዎችን በማጠናቀቅ ላይ መሆኑን ገልጸዋል። በቀጣይ ዓመታትም ሁሉም የቴክኒክና ሙያ ተቋማት የመማሪያና ማምረቻ ስፍራ ሆነው እንዲያገለግሉ በትኩረት ይሰራል ብለዋል። በጉብኝቱ የአጋር አካላት ተወካዮችን ጨምሮ የፌዴራልና የክልል ከፍተኛ የስራ ኃላፊዎች ተገኝተዋል። የዲጂታል መሰረተ ልማትን ተደራሽ በማድረግ የዜጎችን ያገልግሎትና የልማት ጥያቄን በላቀ ፍጥነት የመመለስ ተግባር ተጠናክሮ እንደሚቀጥል ተገለጸ። የፕላንና ልማት ሚኒስትር ፍጹም አስፋን ጨምሮ ሌሎችም ከፍተኛ የስራ ኃላፊዎችና የቴክኒክ ባለሙያዎችን ያካተተ የስራ ቡድን ከድሬዷ አስተዳደር አመራሮች ጋር ከተወያየ በኋላ የድሬ መሶብ የአንድ ማዕከል አገልግሎትን ጎብኝቷል። ሚኒስትሯ በወቅቱ እንደተናገሩት በክልሎችና በከተማ አስተዳደሮች ዲጂታል የተቀናጀ አገልግሎት ተደራሽ የማድረግ ስራ በትኩረት እየተከናወነ ነው። በዚህም የዜጎችን የአገልግሎትና የልማት ጥያቄ ለመመለስ እየተከናወነ ባለው ጥረት አበረታች ውጤት እየተገኘ መሆኑን ተናግረዋል። በድሬዷም ዲጂታል ድሬን እውን ለማድረግ እየተዘረጉ የሚገኙ የመሰረተ ልማቶች አበረታሽ መሆናቸውን እንደተመለከቱ ጠቅሰው እነዚህ ስራዎች ተጠናክረው መቀጠል ያለባቸው መሆኑን አንስተዋል። ሰሞኑን ተመርቆ አገልግሎት መስጠት በጀመረው መሶብ ድሬ የአንድ ማዕከል አገልግሎት ውስጥ አስር የፌዴራልና አራት ያስተዳደሩ ተቋማት 28 ዲጂታል አገልግሎቶችን በተቀናጀ መንገድ እየሰጡ መሆኑን መመልከታቸውን ገልጸዋል። እነዚህ ስራዎች በላቀ ደረጃ ለማስቀጠልና ለማስፋት ሚኒስቴሩና የቴክኒክ ባለሙያዎች በስልጠና በቴክኒክና በሌሎች መንገዶች አስፈላጊውን ድጋፎች ያደርጋሉ ብለዋል። በተጨማሪም የዲጂታል አሰራሮች፣ የመረጃ አያያዝ፣ የፕሮጀክት አስተዳደር፣ የአንድ እቅድና የአንድ ሪፖርት አተገባበር በድሬዳዋ በሙሉ አቅም እንዲተገበሩ አስፈላጊው ድጋፍና እገዛ እንደሚደረግም አመላክተዋል። የድሬዳዋ አስተዳደር ከንቲባ ከድር ጁሀር በበኩላቸው በድሬዳዋ የተጀመሩ አበረታች የዲጂታል አመራሮችና የመሰረተ ልማት ዝርጋታዎች በተቀናጀ መንገድ ተጠናክረው መቀጠላቸውን ገልጸዋል። በድሬዳዋ የተካሄደው ጉብኝትና የቴክኒክና የስልጠና ድጋፎች በቀጣይ ያሉትን ክፍተቶች በመሙላት አዳዲስ አሰራሮችን በፍጥነት ተተግብረው ዲጂታል ድሬዳዋን እውን ለማድረግ እንደሚያግዝም ተናግረዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በዋና ዋና ሀገራዊ ጉዳዮች መግባባትን ለመፍጠር የጀመረውን ስራ ወሳኝ ምዕራፍ ላይ መድረሱን አፈ ጉባኤ አቶ ታገሰ ጫፎ ገለጹ። በትግራይ ክልል ቀጣይ ለሚካሄደው የሀገራዊ ምክክር አጀንዳ የማሰባሰብና ተሳታፊ ልየታ ተግባራት የሚደረጉ ጥረቶች ተጠናክረው ሊቀጥሉ እንደሚገባም የኢትዮጵያ ሀገራዊ ምክክር ኮሚሽን ገልጿል። የኢትዮጵያ ሀገራዊ ምክክር ኮሚሽነሮች ከኢፌድሪ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎና ሌሎች ከሚመለከታቸው አካላት ጋር ተወያይተዋል። በውይይቱም የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ ባለፉት ዓመታት በምክክር ሂደቱ የተከናወኑ አጀንዳ የማሰባሰብና የተሳታፊ ልየታ ተግባራት አፈጻጸም ሪፖርቶችን አቅርበዋል። በሪፖርታቸውም ከ2016 ዓ ም ጀምሮ ሀገራዊ የምክክር ሂደት የዝግጅት ምዕራፍ ክንውኖችን የአጀንዳ ማሰባሰብና የተሳታፊ ልየታ ተግባራትን ዳሰዋል። በዚህም እስካሁን ሂደት በ11 ክልሎችና በሁሉም ከተማ አስተዳደሮች ስኬታማ የአጀንዳ ማሰባሰብና የተሳታፊ ልየታ ተግባራት ማከናወን እንደተቻለ አስታውቀዋል። በተጨማሪም በሰሜን አሜሪካ፣ በአውሮፓ፣ በአፍሪካና በመካከለኛው ምስራቅ ከሚኖሩ የዲያስፖራ ማህበረሰብ አባላት ጋር የገጽ ለገጽና የበይነ መረብ ወይም ቨርቹዋል ውይይት መደረጉን አብራርተዋል። በዚህም በሰሜን አሜሪካ ዋሽንግተን ዲሲ፣ በካናዳ ቶሮንቶ፣ በተባበሩት አረብ ኤምሬትስ እና ሌሎች ከተሞች አጀንዳ የማሰባሰብ ና የተሳታፊ ልየታ ስኬታማ የምክክር መድረኮች መካሄዳቸውን አስረድተዋል። በአሁኑ ወቅት በስዊድን የአጀንዳ ማሰባሰብ ና ተሳታፊ ልየታ ምክክር እየተካሄደ ነው ያሉት ፕሮፌሰር መስፍን አርአያ በቀጣይ ሳምንት ይኸው ስራ በዩናይትድ ኪንግደም ና አየርላንድ እንደሚቀጥል አስታውቋል። በትግራይ ክልልም በሀገራዊ ምክክር የአጀንዳ በትግራይ ክልልም በሀገራዊ ምክክር የአጀንዳ ማሰባሰብና ተሳታፊ ልየታ ማካሄድ የሚያስችሉ ቅድመ ውይይቶች መካሄዳቸውን አብራርተዋል። በዚህም በተለያዩ ጊዜያት ከትግራይ ክልል ጊዜያዊ አስተዳደር፣ የፖለቲካ ፓርቲዎች፣ የሲቪል ማህበረሰብ ድርጅቶች፣ ማህበራትና ልዩ ልዩ አደረጃጀቶችና የህብረተሰብ ክፍሎች ጋር ተደጋጋሚ ውይይቶች መካሄዳቸውን አንስተዋል። የኢፌዴሪ ሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፉ በበኩላቸው ኢትዮጵያን አለ መግባባቶችን በምክክር መፍትሄ ለመስጠት ትልቅ ፍላጎት እንዳላቸው እስካሁን የተከናወኑ ተግባራት በተግባር ያረጋገጡ መሆኑን ተናግረዋል። የአፍሪካ ህብረትና ሩሲያ በመረ ላይ የተመሰረተ የጋራ ትብብራቸውን ለማጠናከር ቁርጠኛ መሆናቸውን ገለጹ። የአፍሪካ ህብረትና ሩሲያ በመረ ላይ የተመሰረተ የሁለትዮሽና የባለብዙ ብዙ ወገን የጋራ ትብብራቸውን ለማጎልበት እንደሚሰሩ አስታውቀዋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በኢትዮጵያ የሩሲያ አምባሳደርና የአፍሪካ ህብረት ተወካይ ኢቭጌኒ ጋር ዛሬ በጽፈት ቤታቸው ተነጋግረዋል። ውይይቱ በአፍሪካና ሩሲያ ትብብር በህዳር ወር 2018 ዓ.ም በሚካሄደው ሁለተኛው የሩሲያ አፍሪካ የአጋርነት ፎረም የሚኒስትሮች ስብሰባ፣ በሳህል ቀጠና ባሉ ጉዳዮች፣ የአፍሪካ ህብረት የሶማሊያ ሰላም ማስከበር ተልዕኮና የአቅም ግንባታ ኢኒሽቲቭዎች ላይ ያተኮረ ነው። የአፍሪካ ህብረትና ሩሲያ በብራዚል ቤለም የሚካሄደው 30ኛው የተባበሩት መንግስታት ድርጅት የአየር ንብረት ጉባኤ ወይም ኮፕ 30 የአፍሪካን የጋራ ድምፅ ለማጉላት የቅንጅት ስራቸውን ለማጠናከር ተስማምተዋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ ሩሲያ አፍሪካ በተባበሩት መንግስታት የጸጥታው ምክር ቤት ቋሚ ውክልና እንድታገኝ ድምጿን ማሰማት ጨምሮ ለአህጉሪቱ አጀንዳዎች በመረ ላይ ተመስርታ እያደረገች ያለችውን ድጋፍ አድንቀዋል። አምባሳደር ኢቭጌኒ የኮሚሽኑ ሊቀመንበር በተባበሩት መንግስታት ድርጅት ሰማንያኛ ጠቅላላ ጉባኤ ላይ የአፍሪካ ቁልፍ ጉዳዮች በማስረጽ እናም አህጉሪቷን በዓለም መድረክ ያላትን ውክልና ለማሳደግ ያደረጉትን ጠንካራ ተሳትፎ ማድነቃቸውን አሻም ከአፍሪካ ህብረት ያገኘችው መረጃ ያመላክታል። ለስፖርት ዘገባዎቹ እናመሰግናለን። ተመልካቾቻችን የዕለቱን ዜናዎቻችንን ከማጠናቀቃችን በፊት በድጋሚ ርዕሰ ጉዳዮቹ አስታውሳችሁ፣ በግንባታ መወጣጫ መደርመስ አደጋ በደረሰው ጉዳት መንግስት ሀዘኑን ገለጸ። የቴክኒክና ሙያ ተቋማትን እንደየአካባቢው አካባቢው ጸጋ መልሶ ማደራጀት መቻሉ ተጨባጭ ውጤት እያመጣ ነው ተባለ። የዲጂታል መሰረተ ልማትን ተደራሽ በማድረግ የዜጎችን የአገልግሎትና የልማት ጥያቄን በላቀ ፍጥነት የመመለስ ተግባር ተጠናክሮ እንደሚቀጥል ተገለጸ። የዛሬ ዕለት ሐሙስ መስከረም 22 ቀን 2017 ዓመተ ምህረት የአሻም ሰባት ዜናዎች ተጠናቋል። ስለተከታተላችሁን አመሰገንን አመሰገነን። እኔ ናትናኤል በላይነህ የዕለቱ ተረኛ ሳላፊ ነበርኩ። ከቀሪ የአሻም መሰናዶች ጋር መልካም ቆይታን እየተመኘሁ ተሰናበትኩ። አሻም ለሁላችን!